ብዙ ጊዜ እኛ ማርያምን አናመልካትም፣ በእግዚአብሔር እና በማርያም መካከል ያለውን ልዩነት እናውቃለን ይሉናል፣ ግን አያውቁም። መጽሐፍቶቹ እንደዚህ አይናገሩም። የኦርቶዶክስ ቤተክርስቲያን መጽሐፍቶች፣ ለምሳሌ የማቱሳላ ማቱሳላ እንግዲህ መጽሐፍቶቻችን ላይ የምናውቀው ሰው ነው አይደል ረጅም እድሜ ኖረ? ማቱሳላ እድሜው የረዘመው ለምን ይመስላል ተብለ ብትጠይቅ ምን ልትመልስ ይችላለን እኔን ከጠየቀን በዛ ጊዜ እግዚአብሔር አምላክ የሚፈልጉትን ያል እድሜ ይሰጣቸው ነበር ብዬ ነው የምመልስልህ። በእኔ በእኔንት እግዚአብሔር ፍቃድ ስለሆነ፣ በጣም ጥሩ። እግዚአብሔር በሰባተኛው ቀን አረፈ ይላል አይደል? እግዚአብሔር በሰባተኛው ቀን እንዳረፈ መጽሐፍ ይናገራል። እግዚአብሔር ስለምንድን ነው ያረፈው ብለን ብንጠይቅ ምንድን ነው መልስ የሚሰጡን ኦርቶዶክሳውያን? አዳም ተፈጥሯል። አዳም ለምንድን ነው የተፈጠረው? ሔዋን ተፈጥራለች። ሔዋን ለምንድን ነው የተፈጠረችው ብለን ብንጠየቅ በኦርቶዶክስ ቤተክርስቲያን ምን መልስ ነው የሚሰጠን ብዬ ብጠይቅ መልሳቸው ምን ይመስላል? ስለ ማርያም ነው ይሏል። እግዚአብሔር በሰባተኛው ቀን ያረፈው ስለ ማርያም ነው ማለት፣ ምን ለማድረግ ስለ ማርያም እሱን ላሳይ፣ ምን ማለት እንደሆነ በማስረጃ አድርጌ ላሳየደ ይኸው ድርሳነ ኪዳነ ምሕረት የሚባለው መጽሐፍ ላይ እንደዚህ ላል። እስክሪንሻት አድርጋለሁ። ኪዳነ ምሕረት ገጽ 39 እያዳመጣችሁ እስክሪንሻት እያደርጋችሁ ሪከርድ እያደርጋችሁ ስለ መቤታችንና ስለ ቃል ኪዳንዋ ምድር በኋላ ላይ ጸናች ይላል። ዘፍጥረት ምዕራፍ አንድ ላይ ያለውን ሀሳብ ማለት ነው። ስለ መቤታችንና ስለ ቃል ኪዳንዋ የሰማይ ሰራዊት ትጓን መላእክት ተፈጠሩ። መላእክቶች ራሱ የተፈጠሩት ስለ ማርያም ሲባል ልጇ ክርስቶስን በወለደች ጊዜ ያመሰግኗ ዘንድ ለእረኞችን በቤተልሔም የምሥራች ይነግራቸው ዘንድ ስለ መቤታችንና ስለ ቃል ኪዳንዋ እግዚአብሔር በሰባተኛው ቀን ከስራው ሁሉ አረፈ። ስለ መቤታችንና ስለ ቃል ኪዳኗ ሄዋን ለአዳም ሚስት ረዳ ተሆኖ ዘንድ ከጎኑ ተፈጠረች። ስለ መቤታችንና ስለ ቃል ኪዳኗ አዳምና ሄዋን ከስህተታቸው የተነሳ ከገነት እስከወጡበት ቀን ድረስ የገነትን ፍሬ እየተመገቡ ብርሃን ተጎናጽፈው በገነት ሰባት ዓመት ኖሩ። አዳምና ሄዋን ራሱ በገነት የኖሩት ለምንድን ነው? ለማርያም ሲባል ነው። ስለ እመቤታችንና ስለ ቃል ኪዳኗ አዳምና የዋን የደህንነት ቀን በምትሆን በልጇ ሙሽርነት በተሰቀለባት በአርብ ማታ ከሲዮል ወደ ገነት ተመለሱ። አዳም ከሲዮል የወጣው ስለማ ሲባል ነው። ስለ ማርያም ሲባል ነው እንጂ ስለ ኢየሱስ ሲባል አይደለም። ኢየሱስ አይደለም ያስወጣቸው ከሲዮል ወደ ገነት ያወጣው ማን ነው? የማርያም ቃል ኪዳን ነው የሚናገረው ድርሳነ ኪዳነ ምሕረት ላይ ነው። ገጽ 39 ገጽ 40 ላይ ማየት ይችላላችሁ። እሺ እንቀጥል። ስለ መቤታችንና ስለ ቃል ኪዳኗ የማቱሳላ እድሜ ረጅም ሆነ። ማቱሳላ ዕድሜ ረዘመ፣ ስለ ማሲባን ነው። ስለ ማርያም ሲባን ነው። ስለ መቤታችንና ስለ ቃል ኪዳኗ የማቱሳላ እድሜ ረጅም ሆነ። ላምሄም ከድካም አረፈ። ኖህም ከቤተሰቡ ጋር በመርከብ ውስጥ ከጥፋትዋ ዳነ ኖራሱሄዳ ነው ስለ ማርያም ሲባል ነው። ይህን እንደዚህ እያለ ጠቅላላ የብሉ ኪዳን አባቶችን ጠቅላላ ስለ ማርያም ሲባል ነው እያለ ነው የሚያስቀምጠው ማለት ነው። ስለዚህ ከዚህ የበለጠ ማለት አሁኔ አንድ ጤነኛ አይምሮ ያለው መጽሐፍ ቅዱስን አንድ ቀን እንኳን ያነበበ ሰው ሊቀበሉ ይችላል? በፍጹም በዚህ ጊዜ ማርያም የለችም። እንኳን ለማርያም ብሎ እግዚአብሔር ሊፈጥረን ይቅርና፣ ለማርያም ብሎ አይደለም። እግዚአብሔር ያረፈው ስራውን ጨርሶ ያረፈው እግዚአብሔር ለማርያም ብሎ አይደለም። አንድ የመጨረሻ ላሳይ፣ ከዚህ መጽሐፍ ጋር በጣም የሚያስደነግጥ ነገር ደግሞ ላሳያችሁ። ይህን እንግዲህ ኢየሱስ ነው የሚናገረው ተብሎ ነው የሚታመነው። ወደ ማርያም ድርሳነ ኪዳን ስሙ ድርሳነ ኪዳን ቁጥር ስንት ነ ገጽ 6 እሺ፣ እንደዚህ ይላል እናቴ ሆይ የእኔ የመስቀል መከራና የአንቺ ለቅሶ እኩል ይሁኑ። የእኔ የሞት ጽዋና የአንቺ ዋይታ እኩል ይሁኑ የእኔ በመቃብር መቆየትና የአንቺ ድንጋጤና በሐዘን መትከም እኩል ይሁኑ። እኔ የሰው አዳኝ ነኝ፣ አንቺም የሰው ሕይወት ነሽ። ይሄው የኢየሱስ ክርስቶስን ሕማም ከማርያም ለቅሶ ጋር እኩል ነው ይለናል። ኢየሱስ የሰው አዳኝ ነው፣ ማርያም ደግሞ የሰው ምንድነች? ሕይወት ነሽ አንቺ አማላጅ ነሽ አባቴ ማህሪ ነው አንቺም ማላጅ ነሽ እኔም ይቅርባይ ነኝ አንቺ ስለምኛ ያለሽ መንፈስ ቅዱስም የሰውን ሁሉ ኃጢአት ያስተሰርያል ያል ያ እኩል ናቸው እኛ እኮ ውሸት አይደለም ብናወረ ኦርቶዶክስ ላይ የራሷ መጽሐፍ የሚናገሩትን ነው እየተናገርን ያለ ነው እስቲ አስቡት የኢየሱስ ህማም አሁን ለምሳሌ ቤተክርስቲያኒቷ የኢየሱስን ህማም ብላ አንድ ሳምንት ታስባለች አደል በየዓመቱ በዛ ጊዜ ስታስብ ው የኢየሱስ ህማምና የማርያም ለቅሶ እኩል ናቸው እያለች ነው የምታስቡ። እንዲህ እያለች ነው የምታስቡ። እዚሁ መጽሐፍ ላይ ያማን በእውነት ይሄን ለማንም ሰው ብትናገር የሚያምን ነገር ነው። በክርስቶስ እንዲህ ሲቀለድበት፣ ያ ሁላ ጅራፍ የተቀጠቀጠው፣ ያ ሁላ የተሰቃየው እሷ ህይወት ስለሆነች ነው። እሱ የእሱ አለቅሶ በቃ አለቀሰች እና የእሱ መቀጥቀጥ መሰቃየት፣ ለምንድን ነው እንደዚህ የሚያደርጉት? ሪዝኑ ምንድን ነው? ክርስቶስ መንገሱን ለምንድን ነው የሚፈሩት? ለምንድን ነው እሷን በዛ ደረጃ ሰማይ መስቀሉ? ምንድን ነው ጥቅሙ? ማንም መሲ ሲናገርለት ሁሉም ነቢያቶች የተናገሩለት መሲ እሱ አይደል? እንደ ይመጣል ተብሎ ያኑላ ቀጥፎ ኦርቶዶክስ ውስጥ ከቶ የጌታን ሥቃይ መቀለጃ ማድረግ ለምን አስፈለገ? ለምን? ትርፉስ ምንድን ነው? እግዚአብሔር ይገሥጻችሁ በእውነት በጌታ ስም የቀለዳችሁ። እግዚአብሔር አምላክ በቤታችሁ ይግባ። እግዚአብሔር አምላክ ያሳያችሁ በስሙ የቀለዳችሁ በስሙ እንደዚህ የጸሎት መጽሐፍ አድርጋችሁ የምታስነብቡ በማያውቁ ምስኪን፣ በማያውቁ ባልተገለጠላቸው ወንድምና እናቶቻችን ላይ የጌታን ነገር አውጥታችሁ እሷን ህይወት አርጋችሁ የጻፋችሁ እግዚአብሔር ይገሥጻችሁ በእውነት እርግማን። ኢትዮጵያ ያልተባረከችው በዚህ ነው። ኢትዮጵያ ስቃይ በዛው፣ ለዚህ ነው ጦርነት የማይጠፋው። ለዚህ ነው ለምን ጌታ ስለማይሰበክ ጌታ ስለማይመለክ ቦታውን ስላላገኘ በየቦታው ሺህ አይነት ታቦት እያደረግ የማንንም መጫወቻ ስላረጋችሁ ነው። የሆነ መጫወቻ የሌለ ታቦት እየቀረጻችሁ በሰው ስም ስለምትሸጡ ስለምትሸቅጡ ነው ኢትዮጵያ የተዋረደችው። አርቲስቶችን ነው እናንተ ካቴድራል ስላሴ ቀብር የምታረጉት። ወደ ሲኦል የሚነዱ ወንድምና እህቶች ወደ ወንጌል ሳትመልሷቸው እያንዳንዱን የምትቀብሩት ስላሴ ቤተ ክርስቲያን አርጋችሁ አታፍሮ ቢራ ብላችሁ ቅዱስ ጊዮርጊስ ቢራ እያላችሁ ስትፈልጉ ቀኑን ታስቡታላችሁ፣ በ23 በ24 እያላችሁ ስትፈልጉ ደግሞ ቢራችሁን ትጠጣላችሁ። ይሄ መርገምት ነው። መርገምት የሆነ ነገር በኦርቶዶክስ ቤተ ክርስቲያን ላይ እየሰራችሁት ያለ ነው። እየተገለጠ ነው፣ እየተገለጠ ነው። ኢየሱስ ይገለጣል። ሰው ባያመልከው ተናግሯል ሰው ባያመልከው ተናግሯል። ኢየሱስ ድንጋይ አፋውጥቶ እንደሚያመሰግነው መጽሐፍ ቅዱስ ይናገራል። እጅግ የምታሳዝኑ ናችሁ። እጅግ እጅግ እጅግ እጅግ እጅግ የሚቀፍ ነገር ነው ያየሁት፣ የሚቀፍ ነው መለ ከእነ ሙሴ በፊት ናት፣ ከነ ኖ በፊት ናት፣ ከማቱሳላ በፊት ናት፣ ከሁሉም በፊት ናት፣ ሕይወት ናት እያላችሁ መስበክ ጀመራችሁ። ልቦና ይስጣችሁ፣ ልቦና አይስጣችሁ። በማስረጃ እያጋልጥን ነው በማስረጃ እያንዳንዱ በኦርቶዶክስ ላይ ያጭበረበራችሁት ያጭበረበራችሁት ለፍርድ ትቀርባላችሁ። ለፍርድ ነው ማወራ ኦርቶዶክስ እንድትጠፋ እንደሰራችሁ በዚህ ማሳወቂያ በጣም ይቅርታ ስሜት አይስለሆን ሜሎስ ያማል፣ በእውነት ያማል። ልክ ነው። ማናችንም ጋር ያለ ስሜት ነው። ስሜት በተለይ መጀመሪያ ያየነው ጊዜ በቃ እንደዚህ አይነት ስሜት ነበር፣ እኔም ሲሰማኝ የነበረው ያውን በጣም ተደጋግሞ አየነውና ለመድ ነው እንጂ በጣም የሚያም ክርስቶስን። እኔ አንዳንዴ ግራ ይገባኛል ማለት በክርስቶስ የምትጠራ ቤተክርስቲያን በዚህ ልክ ክርስቶስ ላይ ለምን መነሳት እንዳስፈለጋት አላቅም። በጣም ነው ግራ የሚገባኝ ቁምብ እየሳስበው ማለት ነው። እንደዚህ የሐሰት ድርሳናት፣ የሐሰት ትምህርቶች ቤተክርስቲያኗ ውስጥ ነግሰው ግን የሚቆጣጠር የሚያስተካክል አንድ እረኛ ሲጠፋ ስናይ በጣም እናዝናለን።